ይህ አንድ ጥያቄ ጠይቂያችሁ በዚህ ነው ይህንን የምዘጋው። ይህን ሀሳብ የእግዚአብሔር ሀሳብና ፈቃድ እግዚአብሔር ባለበት ደቂቃና ሰከንድ ይፈጸማል የምትሉ እጃችሁን አሳዩ። የእግዚአብሔር ሀሳብ በምድር ላይ እግዚአብሔር ባለበት ደቂቃና ሰከንድ ይፈጸማል የምትሉ እጃችሁን አሳዩ። የእግዚአብሔር ሀሳብ እግዚአብሔር ይሁን ባለበት ሰዓት ይፈጸማል አሁን በእኔ ባልኩት ሀሳብ የእግዚአብሔር ሀሳብ እግዚአብሔር ባለበት ሰከንድ ደቂቃ ይፈጸማል የምትሉ እጃችሁን አሳዩ። እሺ እናንተ አውርዱና፣ የእግዚአብሔር ሀሳብ እግዚአብሔር ባለበት ደቂቃና ሰከንድ አይፈጸምም የምትሉ እጃችሁን አሳዩ። እሺ፣ መሀል ሰፋሪዎች እጃችሁን አሳዩ። እኔ የምስማማው አይፈጸምም ካሉት ጋር ነው። ለምንድነው አይፈጸምም የምትለው? እግዚአብሔር ሉዓላዊ አምላክ አይደለም? እንዴት ነው እግዚአብሔር ሀሳብ እግዚአብሔር ባለበት ደቂቃ አይፈጸመው ብላችሁ ብለህ የምትለው ብላችሁ ካላችሁ ዳንኤል የጸለየውና ጸሎቱ ትእዛዝ የወጣው መቼ ነው? መቼ ነው ትእዛዝ የወጣው? የመጀመሪያው ቀን ምን ወቷል? ወደ ዳንኤል የደረሰው ግን መቼ ነው? ለምንድነው 21 ቀን የዘገየው? የፋርስና የሜዶን አለቃ ምን አረገ? ተዋጋ። ተቋቋመና ዘገየ። ለምን? ብሉይ ኪዳን ላይ ትሄዳለ? አዲስ ኪዳን ላይ ነው ያለ፣ ነው ካላችሁ ጳውሎስ ወደ እናንተ ልመጣ ፈልጌ ሰይጣን ምን አረገኝ? ስለዚህ ሰይጣን የእግዚአብሔርን ነገር ያዘገያል፣ ያዘገይ ያዘገያል። እንግዲህ፣ አይ ቲንክ፣ ሌክቸር ነው፣ ክላስ ነው እያያችሁ ያለውና ሚዘጋው ሀሳቡን እግዚአብሔር አዎ፣ የእግዚአብሔር ነገር በሰይጣን ፍረስትሬት ይደረጋል ወይ ማዘግየት ይቻላል አይቻልም የሚል ነገር ነው እየተወራ ያለው። እና በጣም አ ነው በጣም አደገኛ ነገር ነው እየተወራ ያለው። ሁለቱ ያነሳቸውን ቴዎሎጂካል ሀሳቦች ላይ ሪፍሌክት አደርጋለሁ ደን ከእግዚአብሔር ታማኝነትና አደርገዋለሁ አደርገዋለሁ እግዚአብሔር ብሎ ነገሮች ከሚፈጸሙበት ጉዳይ አንጻር ከአማኞች እምነት አንጻር ተደርጎ የሚፈታ ስለሆነ፣ ምክንያቱም ይህንን በስርዓቱ ሀንድል የማናረግ ከሆነ ከእግዚአብሔር ጋር ነጠላችን የሚመጣው ኦኬ። የጸሎቶቻችን ጉዳይ የምንጸልይበት ርዕስ ጉዳይ በምን መልኩ ነው እግዚአብሔር የሚመልሰው ባለበት ጊዜ አይፈጸምም ወይ የሚለው እውነት ወይም ይሄ መጽሐፍ ቅዱሳዊ እውነት ከእግዚአብሔር ጋር ያለንን ሪሌሽንሽፕ ዲተርማይን የሚያደርግ ስለሆነ እዚህ ጋር ልክ አሁን ይህ ሐሰተኛ ነቢያት ሐሰተኛ አስተማሪዎች ጉባኤ የተነገረውን ነገር ሁሉ አሜን የሚሉ አሉ። ሶፍት ሲወረወርለት የሚጎርሰው አፈር ሲበጠበጥለት የሚጠጣው ምናምን ቀውሶች ቤታችን ውስጥ በስተዋል እንደምታውቁትና እዛ ቤት የሚደረገው አይነት ነገር ነው። እዚህ ጋር ጀስት ስልጠና እየወሰዱ ነው። በሌክቸሩ ወይም በአስተማሪው ሀሳብ ሙሉ በሙሉ ኋላ ላይ ሲስማሙ ነው የምንመለከተው። ሴጣን፣ ያን ፍረስትሬት ያረጋል፣ አያደረግም ሲባል ያረጋል። ዳንኤልና ሐዋርያው ጳውሎስ ሁለቱ ተጠቅሰዋል። ደን ለዳንኤል ጸሎት ምላሽ ኦን ዳት ዴይ ከእግዚአብሔር ዘንድ ወጣ ተባለ። ጥያቄው በእግዚአብሔር ሳይድ ዛሬ ዳንኤል ጸልዮአልና የጸሎቱ ምላሽ ኢሚዲየትሊ ዛሬውኑ ሊደርስ ይገባል የሚል አይነት ነገር ዳንኤል መጽሐፍ ይናገራል ወይ? ታይም ሊሚት ነበረው ወይ? ጥያቄውን በደንብ አስተውሉ። ኦኬ ጥያቄውን በደንብ አስተውሉ። እግዚአብሔር ባለበት ቀን፣ ባለበት ደቂቃ፣ ባለበት ጊዜ የእግዚአብሔር ፈቃድ ይፈጸማል ወይ ያለው ደን አሁን የዳንኤል ሀሳብ ላይ የዳንኤል ክፍል ላይ ሄደን ስንመለከት አለ ወይ? እንደዚ አይነት ነገር ዛሬውኑ መድረስ አለበት ዛሬውኑ ምላሽ ሆኖ የዳንኤል ጸሎት እንትኑ ማግኘት አለበት፣ ሴትል መድረግ አለበት፣ ምላሹን ዛሬውኑ ማግኘት አለበት የሚል አይነት ነገር ከእግዚአብሔር ዲተርማይን ሲደረግ እንመለከታለን ወይ አንመለከትም? ባይዞ የለም በቃ ወጣ፣ ትእዛዝ ወጣ የሚል ነገር ብቻ ነው የምንመለከተው እንጂ ዛሬውኑ እግዚአብሔር መድረስ አለበት ያለው ፕላን በሴጣን ሲከለከል አንመለከትም። በሚዶርና በፋርስ አለቃ መንፈስ ሲከለከል አንመለከትም። እንደሱ አይደለም ክፍሉ የሚናገረው። ኦኬ ሉዝ አድርጎታል። መጽሐፉ ክፍት አድርጎታል። ያንን በእግዚአብሔር ዘንድ ዛሬውኑ እርጀንት መድረስ አለበት ብሎ እግዚአብሔር አስቦ ሴጣን መጥቶ የከለከለው ነገር አይደለም። የዳንኤል መጽሐፍ እንደዚህ አይነት ቴዎሎጂን ድንገነባ አይደለም እየነገረን ያለው መንፈሳዊ እንቅስቃሴ በአየሩ አለቃ መንፈስ የሚደረግ አለ፣ መንፈሳዊ ውጊያ አለ፣ ስፒሪቹዋል ዋርፌር አለ የሚለውን ነገር ነው እየተናገረ ያለው እንጂ እግዚአብሔር በቀኑ ዴሊቨር እንዲደረግ አስቦ ወይም ወስኖ የእግዚአብሔር ሀሳብ ተቀየረ ሴጣን መጥቶ በጠበጠው። ይሄ ሴጣንን ኢኳል ፎርስ የሚያደርግ ትምህርት ነው። እኩል የሆነ አቅም ያለው ነው ሴጣን ሰው በእንደዚህ አይነት እግዚአብሔር ሊሰራቸው ያሰባቸው በጣም ብዙ ነገሮችን ሴጣን እያዘገየ ፎር ዛት ማተር። ለምሳሌ ምጽአቱን ብናስብ ወደ መዳን እንዲደርሱ ስለእናንተ አስቦ አደለ ነው የሚዘገየው ተባለ ማን ክርስቶስ ከምጻቱ እናንተ እንድትድኑ ተፈልጎ ተባለ። ስለዚህ ሰይጣን መጥቶ ደግሞ ያንን ፍራስትሬት እያደረገ ስለሆነ ክርስቶስ ሊመጣ አብ የወሰነበት ጊዜ በሰይጣን ፕላን እየረዘመ ልሄድ ነው ማለት ነው። ለምን እዚህ እየተዋጋ ስለሆነ የዳንኤል መጽሐፍ አላማውም ይሄንን በዚህ መንገድ ኢንተርፕሬት እንድናደርግ አይደለም እንድናደርግ አይደለም ከእግዚአብሔር ተወስኖ የወጣ በቀኑ መድረስ አለበት የሚል አይነት ኢምፕሊኬሽን የለም። ለምሳሌ የዮናሱ አይነት በአርባ ቀን ነነዌ ትገለበጣለች። አርባ ቀን ነው፣ ሰላሳ ዘጠኝ ቀንም አይደለም አርባ አንድ ቀንም አይደለም። ስለዚህ ማየት ያለብን ሰላሳ ዘጠነኛው ቀን ላይሆነ ነገር ሲፈጠር ወይ አርባ አንደኛው ቀን ላይሆነ ነገር ሲፈጠር ነው። እሱም ኮንዲሽናል ነው፣ ንሳ ካልገባችሁ የሚል ነገር ስላለ ማለት ነው። እዛ ጋር እግዚአብሔር ሀሳብ ተለወጠ ብለንም ልናስቀምጥ አንችልም። ንሳ ካልገባችሁ ትገለበጣለች የሚል አይነት ነገር ስላለ፣ ንሳ ከገቡ ይቀራል የሚል ነገር ስላለ፣ በዚህ በኩል ደግሞ በቀኑ መሆን አለበት ተብሎ ታስቦ የመጣ ነገር ደን በሰይጣን ሲከለከል የምናየው ነገር የለም። ጳውሎስስ በዚህ ቀን እናንተ ጋር መምጣቴ የእግዚአብሔር ፈቃድ ነው። ኦኬ በዚህ ቀን ሐሙስ እናንተ ጋር መጣለው። ሐሙስ እዛ እንድገባ መንፈስ ቅዱስ ነግሮኛል። የመንፈስ ቅዱስም አላማ ምንድን ነው? የዛን ቀን እንድገባ ነው። ወር ሐሙስ ዕለት ከእናንተ ጋር እንድንገናኝ ነው የሚል ነገር ያስቀምጣል ወይ ዛ ቦታ ላይ አያስቀምጥም። ውጊያ ነበረበት፣ ስፒሪቹዋል ዋርፌር ነበረበት። ያ ነገር ሀፕን ሲያደርግ እንመለከታለን። ግን በቀኑ እግዚአብሔር አስቦ የከሸፈ ነገር አይደለም የጳውሎስም የዳንኤልም ለምንድነው ይህንን እንዳወራ የተፈለገው ሲባል፣ እግዚአብሔር በተለይ ጥያቄዋ ክሪቲካ ናት። ደግሞ ነው የጠየቀው ሁለት ነው የጠየቀው የምታስተውሉ ከሆነ በደንብ ስሙ ብሎ ሁለት ጊዜ ነው የጠየቀው። ምን ብሎ እግዚአብሔር ባለበት ጊዜ ሰዓት አደለ፣ በዛ ደቂቃ እግዚአብሔር ያሰበው ነገር ይሆናል አይሆንም የሚል ነው። መጽሐፍ ቅዱሳችን ላይ አንድን ቦታ ላይ እግዚአብሔር ስትሪክትሊ ወስኖ በዚህ ጊዜ በዚህ ሰዓት ብሎ የተናገራቸው ነገሮች አልተር ሲደረጉ አንመለከትም፣ ሲቀየሩ አንመለከትም። ለምሳሌ ሕዝቅያስን እያሰባችሁ ሊሆን ይችላል። አስራ አምስት ዓመት ተጨመረለት። በዚህ ቀን ገልሃለሁ እኮ አላለው። አሁንም ቢሆን ማስጠንቀቂያና እሱን ማነሳሻ ምህረቱን መልሶ ሊያመጣበት እሱን ማነሳሻ ነገር ነው ያደረገው ነው። ከሁለት ዓመት በኋላ ገላለው ኦር ከሁለት ሳምንት በኋላ ገላለው አላለው። ሶ እድሜን ጨመረለት ሲባል እግዚአብሔር ወደሚያስብበት ኤክስቴንድድ የሆነ ሊሚት አደረሰው እንደማለት ነው እንጂ ሁለት ዓመት ሰጥቻለሁ በሁለት ዓመት ውስጥ ትሞታለህ የተባለውን ቀይሮ 15 ዓመት አላደረገም። አሁንም የለም፣ በእግዚአብሔር ዘንድ የተለወጠ ነገር አንመለከትም። ሰው ከ69 ሱባኤ በኋላ መሲ ይገደላል ተባለ። በሰማንያ ሱባኤ መጥቶ ነው እንደ መሲ ሞተው እግዚአብሔር ያለው ነገር አልተር የሚደረግ ከሆነ ሰው እንደዚህ አይነት ትምህርቶች ከአማኝ ህይወት ጋር ተያይዞ ምን አይነት ቻሌንጅ ሊያመጡ ይችላሉ? ምን አይነት አደጋ ሊያመጡ ይችላሉ? በቃ ሊዘገይ ይችላል። እግዚአብሔርን በምትፈልጉበት ሁኔታ ውስጥ ልትጠሩት አትችሉም። የሚያዘገየው ኤለመንት ደግሞ በጣም በሚያሳዝን ሁኔታ ሴጣን ሆኖ ነው የሚመጣው። ስለዚህ በቻንስ ነው እናንተ ጋ የሚደርሰው? የእግዚአብሔር ዓላማ ለእናንተ የጸሎታችሁ ምላሽ እሽም ይሁን እምቢም ይሁን ይሆናልም ይሁን አይሆንም ይሁን ግን፣ በስንት ሥቃይ ብዙ ጦርነቶችን አልፎ ነው እናንተ ጋ የሚደርሰው ን ሴጣን ነው ይሄንን ነገር ያደረገው። ነገር ግን እግዚአብሔር በቀኑ አስቦ ነበር። ሰኔ ሃያ ላ አስቦል ነበረ ጳጉሜ ሁለት ላይ መለሳለን። ለምን ሰኔ ሀያ ላይ በጣም ከባድ ውጊያ እየተደረገ ስለነበረ የሚል አይነት አስተምሮ መጽሐፍ ቅዱስ የለውም። ይህንን ሌክቸር ቁጭ ብላችሁ ስትከታተሉ የነበራችሁ ሰዎች ልክ እንደ ሌይ ፐርሰን ቲዎሎጂካል እንግዲህ ግሩፕ የሚደረጉ አካላት አሉ አይደለ? አንደኛው ሌማን የሚባለው ነው የሚሰጠውን ሁላ ዝም ብሎ የሚወስድ አይነት ነገር። አይ ቲንክ ቻሌንጅ እንድታደረጉ እዛ ቦታ ላይ የተቀመጣችሁት ወታችሁ የምታስተምሩ ይመስለኛልና ነው ብላችሁ የዘጋችሁበት መንገድ ይሳ ሜዚንግ። ምክንያቱም እኛ ነገረ መለኮት ትምህርት ቤት ውስጥ በነፃነት እንድንፋጅ በነፃነት አስተማሪውን ሪጀክት እንድናደርገው ይፈቀድልናል፣ እስከ መጨረሻው እንድንፋለም ይፈቀድልናል። አንድ ስቴፕ ስትሄደው አልተመለከትንም። ይሄ ትክክለኛ የነገረ መለኮት ተማሪ ኦር እንደዚህ አይነት ሴሚናሮች ሰልጣኝ ባህሪም አይደለም። ኤንድ ሌክቸረሩም ቀጥታ ወደ ራስ ነው ሰዎችን የሳብከው እዛ ጋር እየሰለጠኑ ያሉ እየተማሩ ያሉ ሰዎችን ወደ ራስ ሀሳብ ነው እንትን ያልካቸው እንጂ ኦፕል ቻሌንጅ እንዲደረግ የተከፈተ ነገር የለም። ነው እግዚአብሔር ጸሎትን ይሰማል ባቀደበት ጊዜ ለህይወታችሁ እግዚአብሔር ምላሽን ይሰጣል። እግዚአብሔር ለተናገረው ቃል ታማኝ ነው ባለበት ጊዜ ሊያደርግ የታመነና ጻዲቅ ነው። ሴጣን መጥቶ እግዚአብሔር አቅዶ የነበረውን ነገር ያንም ፍረስትሬት አያደርግም። ሰይጣን የሚያረጋቸው ነገሮች እንኳን ጭምር እግዚአብሔር የፈቀዳቸው ናቸው፣ እንጂ ሰይጣን በራሱ ተነሳሽነት እግዚአብሔርን ፍረስትሬት ሊያደረገው አይችልም። እሱ ያሰበውን ነገር ሊከለክል አይችልም። እግዚአብሔር ለቃሉ ታማኝ ነው። አደርጋለሁ ያለውን የሚያደርግ ነው። ሰዓትና ጊዜ ከወሰነለት በዚያ ጊዜ ያደርጋል። በዚህ ጊዜ ቀጣይ ዓመት እመጣለሁ ያለ በዚያ ጊዜ ቀጣይ ዓመት የመጣ ነው። ከ69 ሱባኤ በኋላ መሲህ ይገደላል ያለ በዛ ጊዜ መሲሁ መጥቶ የሞተ ነው። ኦኬ ኢንደፍኒት የሆኑ ያልተነገሩ ነገሮች ከሆኑ ደግሞ በቃ አልተነገሩንም፣ መተው ነው። መጥተው እስኪፈጸሙ ድረስ ነገሮችን ማየት ነው የሚጠበቅብን። ሰው የአማኞችን እምነት ሊሸረሸር የሚችል ቬግ መሀል ላይ ክፍት አድርጎ የሚያንጠለጥል አይነት ሌክቸር የተላለፈ ይመስለኛል። ጸልዩ፣ ጸሎት እንዳታቆሙ በእግዚአብሔር ፊት። እግዚአብሔር ይመልሳል። ኤግዛክትሊ ውስጣችሁን የሞላ እውነትን እግዚአብሔር አስቀምጦ ከሆነ ያንን ያደርገዋል። ሰይጣን ስለተገዳደረ ሚዶንና ፋርስ አለቃ መንፈስ ስለተገዳደረ አይደለም ህይወታችሁ ላይ እየቀረ ያለው። አውጊያዎች አሉ፣ ነገር ግን የእግዚአብሔር ፈቃድ የሚጸና ነው። ምክንያቱም ሁሉም ታደርግ ዘንድ ቻይና እና ሀሳብ ከቶውኑ ሊከለከል እንደማይቻል አወቅኩ እንዳለ ባሪያው ዮብ። ጸጋና ሰላም ይብዛላችሁ።